ላገእደፍራትጠላተመርካቾቻችን ንጉስ ንጉሥና ንግሥት መጥተዋል። አርበኞቹ መጥተዋል። እውነት ለመናገር በጣም ደስ ይላል። በጣም ነው የሚያስደስተው። እንደምትመለከቷቸው ይኸው ኢትዮጵያን አስመስለው ኢትዮጵያን አመሰሰለው ጀግኖቹ በእንደዚህ አይነት መንገድ እየመጡ ነው። በተለይ ስምን ናታን ዳዲ ይባላለሁ። ናታን፣ ናታን የት ነው የምትኖረው ናታን? እዚሁ ለንደን ነው የምኖረው። ለንደን ነው የምትኖረው። ዛሬ ምን ልታደርግ መጣ ናታን? ዛሬ እንግዲህ የአባቶቻችን በድል ያኮሩንን የአድዋን መታሰቢያ አይደል ለማክበር ወደ ባዝ ልንሄድ። ወደ ባዝ ልትሄዱ ነው፣ አድዋን ለማክበር። በጣም ደስ ይላል። እና እንዴት ነው ታዲያ እንግሊዝ፣ በእንግሊዝ አከባበሩ እንዴት፣ ምን ይመስላል? ኢትዮጵያኖች በብዛት አሉ? በኋላ ላይ እንዴት ነው ይመጣሉ? እንደምታየው እስካሁን እንግዲህ ሶስት ኮች ነው የታሰበው ከዚህ ከዚህ አካባቢ የሚሄደው እንግዲህ ምን ያህል እንደሚመጣ ያውን አብረን እናያለን፣ ግን ሶስት ኮች ተዘጋጅቷል። አድዋ ላንተ ምንድን ነው? አድዋ ለኔ እንግዲህ ኩራት ነው። ለኔ ብቻ ሳይሆን ለመላው የአፍሪካና ጥቁር ሕዝብ የፓን አፍሪካን እንቅስቃሴ መመስረትም ቤዝ ያደረገ ነው እና የአድዋ ድል ሲታሰብ ሁልጊዜ በኩራት ያለምንም መገዛት ለዚህን ያህል አመታት ኢትዮጵያ ድል አድርጋን ያኖረችንን አሁንም ይህንን ሌጋሲ ይዘን ለመቀጠል ልጆቿን እንበረታለን። በእኔና በአድዋ ስም በጣም አመሰግናለሁ ወንድሜ። እግዚአብሔር ይስጥልኝ። አገር አይደፍራትም። ኢትዮጵያን አስቀጥለው የሚሄዱ ኢትዮጵያ እንድትኖር የሚያደርጉ በውጭ ሀገር ያሉ እዚህ ሀገር የተወለዱ ህጻናቶች ናቸው። እውነት ለመናገር እንደ ቀላል እኔ እንደ ቀላል አለ ያው፣ እውነት ለመናገር ምክንያቱም በዚህ በውጭ ሀገር ሆናችሁ ፈረንጆች ዙሪያችሁን ተከበው እኛን ሲያዩ፣ እውነት ለመናገር እነዚህ ሰዎች እነማን ናቸው የምን አይነት ባህል ነው ብለው መጠየቃቸው አይቀርም። ስለዚህ ኢትዮጵያ አላት ተስፋ አላት። እስካሁን ድረስ በፍጹም ማትቆይ ሀገር ብትኖር ኢትዮጵያ ናት። ኢትዮጵያንም ትኖራለች፣ ወደፊትም ትኖራለች። ማንም ሊያሸንፋት የማይችል ታላቅ ህዝብ ያላት ማናት? በትሉ ኢትዮጵያ ናት። አብራችሁ ቆዩን። ከዚህ ከሀገረ እንግሊዝ አውትሳይድ እንግሊዝ ለንደን ውጭ ያለ ነው። እንደው ዘራፍ ዘራፍ፣ ደስ የለኛ ሲታጠቅ ማለዳ፣ የሚያበላ መስሎ የሚሸኝ እንግዳ። እንደው ዘራፍ እንደው ዘራፍ

ማለት ጦሩን አስሎ ካራን ወልወሎ የሚኒ እንግሊዝ ሲያስከትሎ በደል ገባልን ተላትንትሎ። አርባ ደቂቃ ወደ መንገድ እንቀጥላለን። ጥሩ ጊዜ እኖራለን ብዬ ነው የማስበው። እንደምትመለከቱት ህጻናቶቹ በጣም በጣም በጥሩ ሁኔታ እያሳለፉ ነው። እነዚህ ጀግናዎቹ እውነት ለመናገር እና አፄ ሚኒሊክን ማየት ትችላላችሁ። እውነት ለመገር እንግዲህ ድንቅ የሆነ ነገር ነው የምታያችሁ። በገናም መመልከት እንችላለን። ለዚህ ያ በጣም እውነት ለመናገር በጣም ደስ ይላል። በዚህ ቡን አይነት የተለያዩ ኢትዮጵያኖች አሉ። እውነት ለመናገር ከዚህ በላይ ምንም ሊባል አይችልም። ኢትዮጵያ እውነት ለመናገር ድንቅ የሆነ ጊዜ ነው እያሳለፍኩት ያለኩት በዚህ በሀገረ እንግሊዝ። እውነት ለመናገር አውትሳይድ እንግሊዝ። በዚህ በኩል ደግሞ እንደምትመለከቷቸው እዚሁ ንጉሶች አሉ። እውነት ለመናገር በጣም ደስ ይላል። ልጆቹ በጣም ነው የሚያምሩት። በጣም በጣም ነው ደስ የሚሉት። በተለይ ይሄ ልጅ በጣም ሲፎክር ቅድማ ይቸዋለው ከወንድ ከዚህ ከወንድሙ ጋር እውነት ለመናገር እዚ ሀገር የተወለዱ ናቸው ስለ ስለ አድዋ ባህል ሲነግሯችሁ እውነት እንባ ነው የሚያስመጣው። በጣም ጎበዝ ጀግና ሰው ነው። እውነት ለምናገር እዚያም ደግሞ የምታዩት ነገር ነው። በዚህ በኩል ደግሞ ጥሩም ባርታ ያላችሁ በዚ ጽናጽን ደግሞ መመለከት እንችላለን። ሰላም ሰላም፣ እንዴት ነሽ ሰላም ነሽ? ከጧት ጀምሮ ከኔ ጋር ነበርሽ። አም አው እኔ ነኝ። ስምሽን ማን ልበል? መሰረት እባላለሁ። መሰረት የት ሀገር ነው ምትኖሪው? ለንደን። ለንደን ነው ምትኖሪው? የመጀመሪያሽ ነው እዚህ የአድዋ በዓል እንዴት ነው? አይ የምኖረው ባዝ ነበርኩኝ በፊት እዚሁ አካባቢ፣ ስለዚህ ያው እመጣለሁ ብዙ ጊዜ። ዛሬ መቶ ሀያኛው መቶ ሀያ ዘጠነኛው አመት የአድዋ በዓል ነው። ምን ይሰማሻል? ውይ በጣም በጣም የዛሬው ካለፈው አመት ምን ምን ልዩነት አለው? በቃ በእድሜው የገፋ በሚሄድ ጊዜ ጊዜው እንትናችን ታሪካችን እየጣመ እየበሰለ ነው የሚሄደው። እየሄደው እየሄደው አዎ። እንግዲህ ይህንን እንደሚመለከቱ ኢትዮጵያኖች በአገር ቤትም አሉ፣ እዛ ላይ የሚያዩ ነው የምትያቸው መልእክት ምንድን ነው? በቃ እንግዲህ ያው እንደ ኢትዮጵያዊነታችን አንድነታችንን ጠብቀን አገራችን ኢትዮጵያን አባትና እናቶቻችን በሰጡን ባስረከቡን መሰረት ይዘን መቆየት ነው ያለብን፣ መቀጠል። በቃ እኛ ሀገራችን አንድ ናት፣ ኢትዮጵያ ናት። ሌላ ሀገር የለንም ሆነም ቀረ። ስለዚህ ለትውልዱም የምነግረው ነገር ቢኖር ማንኛቸውም ልጆች ይህንን ታሪካችንን እንዳን እንዳይጠፋ ሀገራችንን መጠበቅ፣ በህዝባችን መተባበር፣ ፍቅርን ማብጀት እንዳለበት እመክራለሁ። አደራላለሁ አደራላለሁ ነው። ብጊዜ ሽን ሰተሽ ከእኔ ጋር ስለቆየሽ፣ በተመልካቾች እና በአድማጮች ስም ከሀገረ ስዊዘርላንድ የመጣው ይሻለሁ በጣም አመሰግናለሁ። አመሰግናለሁ። እኔ ሰናይት ሰናይት፣ ከየት የመጣሽ ነው? ከለንደን። ለምን መጣሽ? አድዋ ለአንቺ ምንድን ነው? አድዋ የአባቶቻችን ጀግንነት ነጻ የወጣንበት ማለት ከቅኝ ግዛት አልተገዛችም ከጣሊያንን አሸንፈው እንትን ያሉበት ስለሆነ ብዙ ስለማላቅ ይቀርታል። አቃለው። ግን ያው የመጀመሪያሽ ጊዜ ነው እዚህ? ሁለተኛ ጊዜ ያለፈው አመት እንዴት ነበር? የአድዋ አከባበር በጣም ቆንጆ ነበር። ያለፈው አመት ምን ይለየዋል ከዚህ ከያለፈው አመት እና የአሁኑ አመት? ያለፈው አመት እንትን እየተዘመረ ምን እያለ እና ዝናብ ነበረ። ዛሬ ግን ፀሐዩ ምኑ ደስ ይላል ቆንጆ ነው። ስለዚህ አሁን እዚህ ምን እያደረጋችሁ ነው? አሁን እየጠባበቅን ነው ወክ ለማድረግ ወደ ቤተ መንግስቱ ለመሄድ ወደ ጃን ሆይ መኖሪያ ቤት ለመሄድ እዚህ እየተጠባበቅን ነው። በጣም ቤተናእቤተናታን ን ለምን መጣሽ? እ የአባቶቻችን እና የእናቶቻችን ኩራት አድዋ። አንቺ ምንድን ነው አድዋ? እንዴት ነው አከባበር? ጥሩ ነው። አሪፍ ነው። አድዋ ያኔ ማለት እንትን ሀገር የከነጮች ሰው ከነጭ ሰው ያሸነፈችበት ቀን ነው። ከነጭ ነው ያሸነፈች። ኦኬ፣ ምን ታያለሽ ለኢትዮጵያኖች? አዲስ አበባ እያዩች ነው። ኢትዮጵያ ውስጥ ምን ታያቻለሽ? ሜሴጅ፣ በርቱ። አንድ ሀገር ነን እና አንድ ቤተሰብ ነን። አንድ ቤተሰብ እሺ። አፄ ሚኒሊክ ሰላም ማን ልበል ስለምን ናትናኤል መለሰ ማነህ አንተ ሚኒሊክ ማናቸው ንጉስ ናቸው እንዴት ነው አድዋ በዓል እዚህ እንዴት እያየሁ ነው ጥሩ ነው ኦኬ የምትለው ሜሴጅ ምን አለ ኢትዮጵያኖች እያዩ ነው ከአዲስ አበባ ዋት ዩር ሜሴጅ ኢትዮጵያኖች ምን ትላቸዋለህ ዋዳቸዋለሁ?

አድዋ ለአንተ ምንድን ነው? አድዋ እንዴት እያየው ነው? አድዋ እኔ ጀግንነት የምታሳይበት ነው። ዋት ኢዝ ሜሴጅ ፎር ኢትዮጵያን ፒፕል ምን ትላለ? በርቱ እና ሌላ ከንም ሲሰው ሲመታ እነሱ አስወጣቸው። አዎ፣ ሌሎች ፈረጆች ሲመጧችሁ ሌሎች ለወረራ ሲመጡ እነሱን አስወግዷቸው ነው። እናመሰግናለን። በጣም ደስ ይላል። ሁለት ለመናገር ሌሎች ደግሞ ሰዎች አሉ። ይሄ ልጅ በጣም ጎበዝ ነው። ማነው ነው ስምሽ? ሄድ ሩት ናታን። ለምን እዚህ መጣሽ? አድዋ ማለት ነፃነታችን አባቶቻችን በቅኝ ግዛት ያስመለጡን እና የጥቁሮች ሕዝቦችም አንድ እንደሚሆኑ እና ከነጮችም እኩል እንደሆኑ ያወቅ። እሺ መንድን አምናምን መልክታለች። ዋት ሜሴጅ ፎር ኢትዮጵያን ፔፐል ዛር ዋችንግ ፍሮም አዲስ አበባ ኢትዮጵያ። ምንድን ነው መልክት ያለች ለኢትዮጵያውያን? ለአዲሱ ትውልዱ ታሪካችሁን እወቁ፣ ታሪካችሁን እወቁ። አዲሱ ትውልድሽ እና በርቱ ኦኬ ሰላም ጤና ይስጥልኝ እኔ እኔ ከሀገረ ስዊዘርላንድ የመጣሁት የዚህን የአድዋ ምክንያት በማድረግ ለማክበር ነው በጣም ስጠብቀው ና በጉጉ ስጠብቀው የነበረው በዓል ነው ስምሽም አልበል ኮከብ እባላለሁ ኮከብ ትባያለሽ ሰላም እባላለሁ ሰላም ትባላች ኮከብ እና ሰላም እውነታችም እንደ መልካችሁ ደግሞ ታምራላችሁ ኢትዮጵያን የምትወክሉ ናችሁ በጣም እንድታምራላችሁ አድዋ ለእናንተ ምንድን ነው የድላችን መታሰቢያ የነጻነታችን ቀን ነው እንዴት ነው ያለፈው ዓመት አድዋ እንዴት አከበራችሁት? ያለፈው ዓመት በለንደን ላይ ያከበር ነው ኪንግስ ክሮስ በተዘጋጀው። የአሁኑ ዓመት ምን ምን ልዩ ያደርገዋል ካለፈው ዓመት? የኃይለ ሥላሴን ቤት ለማክበር ይህ የእግር ጉዞ አዘጋጅተን በመምጣታችን በጣም ደስ ብሎኛል። ለመጀመሪያ ጊዜ ነው ስመጣ። ይህንን ለሚመለከቱ አድማጮች በኢትዮጵያም አሉ ከተለያየ ሀገር የያዩ ስለሆኑ መልእክት ምን አለሽ? እንኳን አደረሳችሁ ለመቶ 29ኛው የአድዋ ክብረ በዓል ይላለ ኮኮብያ አንቺስ መልእክት ባጭሩ ባጭሩ ያው እንኳን ለዚህ በዓል 129ኛ ዓመት አደረሳችሁ፣ ላለው ሁላችሁም ባላችሁበት ያው እግዚአብሔር ይባርካችሁ። ያው ይህን ላደረጉልን ለአባቶቻችን በጣም ትልቅ ውለታ ይገባልላለሁ። አመሰግናለሁ። ኮከብና ውለታችሁ በጣም እናመሰግናለሁ። ሰላም ጤና ስጥልኝ። እኔ ሲሳይ መንግስቱ እባላለሁ፣ መኖረው ሀገረ ስዊዘርላንድ ነው። አንቺን ማን ልበልሽ? እኔ ኤልሳ እባላለሁ፣ የምኖረው ለንደን ነው። ለንደን እዚህ ለምንድን ነው የመጣችሁ? እዚህ አካባቢ ለመጣችሁ የ129ኛውን የአጼ ዮሐንስን አጼ ሚኒሊክን ልደት በዓል ለማክበር እንግዲህ፣ የታች ነው በዚህ በሀገር እንግሊዝ የአድዋን በዓል። ምክንያቱ አድዋ ላንቺ ምንድን ነው? አድዋን አንቺ እንዴት ነው እንዴት ነው የምትታዩ? አድዋ ሲባል ምንድን ነው የሚሰማል? ጀግንነት፣ ክብር፣ ኢትዮጵያዊነት፣ ዳትስ ኢት የመጀመሪያ ጊዜ ችለሽ ወደዚህ ወደ አድዋ በዓል በእንግሊዝ አገር ስታከብሪ የሚከበረው ቤዚክሊ ወደ ኪንግስ ክሮስ ነው። በአሁኑ ወቅት ግን ባዝመጠን ልናከብር አሰብን አሰብንና ባዝመጠን ያደረግሽ ደግሞ እዚህ ጋር የምናየው እዚህ አድማ የተመልካቾቻችን ይሄ የሚኒልክ ሳንቲም ነው። እዚኛ ደግሞ መስቀል የሚያመለክተው እንግዲህ የአጼ ሚኒልክ የሰሩትን በዚህ በሀገረ እንግሊዝ በመዘጋጀት ያላለው፣ እውነት ለመናገር እሷ በጣም ታምራለች። ኢትዮጵያዊነትን የምታሳየ ትናት፣ እውነት ለመናገር በጣም ደስ ይላል። ለተመልካቾቻችን ምን ትያቸዋለሽ? አማርኛ ትችላላችሁ እናንተ? በጣም ጎበዝ አንተ ደግሞ ታምራለህ። የንጉስ ነው እሺ ማክቤል ማክበል አንተስ ካሌብ ነው እሱ። ሄደን ለምን መጣችሁ እዚህ? ሌንጃውት ከፍሬንዶች ፋሚሊ ጋር ሌንጃውት ነው። እ ሌላስ ምንድን ምን ታደርጉ ነው የመጣችሁት? እ ለኮልቸር ልመማር እና ለሀስ እንዴት ምን እንደሆነ በባትሉ አድዋ። እንግዲህ ልጆቹ እርግጠኛ ነኝ ብዙም የአማርኛ እንትን የላቸውም ግን ደጀባይ ከሆነ እዚያ የመጣ ነው የአድዋን በር ለማክበር ነው የመጡት? ሰላተኝ፣ ጌታ ህሩይ ወልደ ሥላሴ ከእሳቸው ጋር በስደት ሲመጡ ከመጡት ወደ አርባ ምናምን ከሚሆኑ ሰዎች አንዱ አማካሪ፣ ቀኝ እጅ ሚሏቸው እሳቸው ነበሩ። በጣም የበሰሉ ከቤተ ክርስቲያን የወጡ እውቅ ሰዎች ናቸው ይባላል። እስከ ወደ ሀያ መጽሀፍትና ጽፈዋል። ስለ ምዩ ጠቅሷል። ልክን ምዩ አሁን ህይወታቸው አልፎ መጪው አርብ ነው ቀብራቸው ለንደን ማለት ነው። በማርያም ቤተክርስቲያን ሰው ካላ ስሙ ከተሰራ ትገታል እና በ ሰላሳ ስድስት መጡ ማለት ነው እዚህ በስደት እና በ ሰላሳ ስድስት መጥተው በ ሰላሳ ስምንት እሳቸው ህይወታቸው አለፈ። ወዲ አሁኑ ባልታሰብ ጊዜ ማለት ነው ሳይታሰብ ህይወታቸው አለፈ። ሀዘን ነበረ። የሚመኩባቸው ሰው ነበሩ፣ አማካሪ ነበሩ። ያ ሁሉ መከራ ነበር ወቅቱ ሰዓቱ። ተጨማሪ እዳ ሆነ። ሀዘን ነበር ወቅቱ በኋላ። ያ አማርኛ የተጻፈ አለ ሲመቻችሁ አንብቡት ከቻላችሁ ሀዘናቸውን ለመግለጽ ማለት ነው። ከዛ በኋላ በ48 በኋላ አጽማቸውን ሰብስበው ሲመለሱ አሁን ስላሳጩ ስላሴ አጽማቸው ተቀበረ ማለት በኋላ በኋላ ማለት ከድል በኋላ። እና ይሄ ቦታ በወቅቱ የተበላሸ ነበረ። ማንም ሰው አላስታወሰውም። በኋላ በኋላ ሰዎች አስታውሰው ሲሆንም፣ አንዱ ዋና ሰው ነበረ። ገንዘብ ተሰብስበው በትክክል ተሰርቶ በአግባቡ በክብር እና ፕሪንስ ሚካኤል ልጅ ልጅ ልጅ ማይክል የሚዩ ቤተሰቦች ሁሉ መጥተው በአግባቡ በአክብሮት ተመርቆ ተቀምጧል። አሁን የለም እሳቸው እንደምታውቁት፣ አጽሞ የለም። ግን ቦታው ግን ለማስታወሻ ያክል የተቀመጠ ቦታ ነው።